በጣም በጣም ዚስ ኢዝ ሪሊ ሪሊ ኢምፖርታንት። ቋንቋ ወይም ደግሞ እንግሊዘኛ ራሱን ለማስተማር የሚመርጠው ማቴሪያል የማይመጥነውን ሌቭል ነው፣ ወይ በጣም ቀላል ይሆናል፣ ወይ በጣም ከባድ ይሆናል። እና ሁለቱን ደግሞ ኢዳዝን ወርክ ሁለቱም አይሰራም። ሶ በጣም ቀላል ከሆነ ቻሌንጅ አያደርጋችሁም፣ አይምሯችሁ ይደብረዋል። አይምሯችሁ ሲደብረው ደግሞ የሆነ ዲስትራክሽን የሚፈልገው ግን ደግሞ በጣም ከከበደ ደግሞ ኦቨር ዌልም ያደርገናል በጣም ያስፈራናል። ኢቨን ሞራሉ ራሱ ሞቲቬሽኑ ራሱ አይኖራችሁም፣ ሰበብ ትፈልጋላችሁ፣ በቃ ያንን ነገር ላለማጥናት ወይም ደግሞ አቮይድ ለማድረግ እና የሆነ በጣም ኢንቲሚዴት ያደርጋችኋል ምናምን ምናምን ነገር። ይሄ ዘጎልዲሎክ ፕሪንሲፕል የሚባል ነገር አለ። ብዙ ጊዜ አዲስ ነገር የሆነ ሴፍ ዞን ያስፈልገናል ለምሳሌ ሪከመንድ የሚደረገው ለምሳሌ እንግሊዘኛ ለመማር መጽሐፍ እያነበብን ከሆነ ከ80 እስከ 90 ፐርሰንቱን የምንረዳው መሆን አለበት የምናውቀው መሆን አለበት እና ግን ደግሞ መቶ ፐርሰንቱ የምናውቀው መሆን የለበትም ከ10 እስከ 20 ፐርሰንት ለአዲስ ነገር ለመማር ራሳችን ቻሌንጅ ለማድረግ ዲስከቨር ለማድረግ መጥተው አለበት 80 ፐርሰንት ግን የሆነ በጣም እንዳንሰላችን እና አይምሯችን እንዳይበዛበት 80 ፐርሰንት የተወሰነ የምናቀው መሆን አለበት። ይህንን ፕሪንሲፕል ያሟላ ሲሆን ነው የመማር ፕሮሰሱ በጣም ኢፌክቲቭ የሚሆነው ማለት ነው።